ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ ወይ? እነዚህ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልጠው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርስዎ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቼ የሚታየውን የትምህርት ጥራት ችግር ለመፍታት የሚያስችሉ ዋና ዋና የሪፎርም ስራዎችን በመተግበር ላይ ሲሆን የነዚህ ዋና ዋና የሪፎርም ስራዎች የዘጠኝ ወራት እቅድ አፈጻጸም እንደሚከተለው አቀርባለሁ። የትምህርት ቤት ምገባ ፕሮግራም፦ ባለፉት ዓመታት በተሰሩ ስራዎች በትምህርት ሽፋን ተደራሽነትና ፍትሐዊነት የተመዘገበው ውጤት አበረታች ቢሆንም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ነው። ይህንን ችግር ለመቅረፍ ከተያዙ የለውት ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም በዚህ ፕሮግራም መሰረት የተማሪዎችን መድገም ማቋረጥ ማርፈድና መቅረትን ለመቀነስ በሀገር በቀል የትምህርት ቤት ምገባ ፕሮግራም እና በአስቸኳይ ጊዜ የትምህርት ቤት ምገባ ፕሮግራም በጠቅላላው በመንግስትና በአጋር ድርጅቶች በሚሊዮኖች የሚቆጠሩ ተማሪዎች ተጠቃሚ እየሆኑ ይገኛሉ። በዚህም መሰረት በ2017 የትምህርት ዘመን ከቅድመ አንደኛ ደረጃ እስከ ስምንተኛ ክፍል ከተመዘገቡ ተማሪዎች መካከል 9.3 ሚሊዮን ወይም 50 በመቶ ተማሪዎችን በትምህርት ቤት ምገባ ተጠቃሚ ለማድረግ ታቅዶ ከመንግስት ከህብረተሰቡና ከአጋር ድርጅቶች በተሰበሰበ 7.8 ቢሊዮን ብር 6.3 ሚሊዮን ወይም 33.7% ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ። የትምህርት ቤቶችን ደረጃ ለማሻሻል ትምህርት ለትውልድ በሚል መሪ ቃር የክረምት ሀገራዊ ንቅናቄ ስራ በማካሄድ በገንዘብ በእውቀት በጉልበትና በቁሳቁስ በአጠቃላይ በብር ሲሰላ በመጀመሪያው ዓመት 273 ቢሊዮን እንዲሁም በ2017 ዓ ም 54 ቢሊዮን ብር በድምሩ የትምህርት ለትውልድ ንቅናቄ ከተጀመረ ጀምሮ 813 ቢሊዮን ብር ተሰብስቧል በአይነትና በሀብት በተሰበሰበው ሀብት 5906 ቅድመ አንደኛ ደረጃ 832 አንደኛ እና መካከለኛ ደረጃ 712 የሁለተኛ ደረጃ በድምሩ 6815 አዲስ ትምህርት ቤቶች ተገንብተዋል። ፕሮፌሰር ብርሃኑ ነጋ ያቀረቡትን ሪፖርት አስመልክቶ የትምህርት ጥራትንና ተደራሽነትን ከማረጋገጥ አኳያ የምክር ቤት አባላት ጥያቄዎችንና አስተያየቶችን አንስተዋል። ባለፉት አራት ዓመታት ሀገራዊ ለጥን ለውጡን ተከትሎ በተለይ በአዲስ አበባ ከተማ የተጀመሩ የተማሪዎች ምገባ እጅግ የሚያኮራ በመሆኑ ዓለም አቀፍ እውቅና ያስገኘም ነው። አንዳንድ ክልሎችም ይህን ተሞክሮ ወስደው ለመስራት መጀመራቸው የሚያበረታታ ነው። ከማስፋትና ከተደራሽነት አንፃር ግን አሁንም ክፍተት አለ። ከዛ አንጻር ምናልባት ይሄ የምገባ ፕሮግራም ከመማር ማስተማሩ ጋር ቅድም በሪፖርቱ በተገለጸው ልክ የትምህርት መጠነ ማቋረጥን ብሎ ማርፈድን ሊከላከልን የሚችል ጥሩ ፕሮግራም እንደመሆኑ መጠን የጎላም ድርሻ ስላለው በተለይ ደግሞ ቀጣይነት እንዲኖረው እና ተደራሽ ያልሆኑ አካባቢዎችን ተደራሽ ከማድረግ አንጻር የትምህርት ሚኒስቴር ድጋፍ ከዚህ ቀደም የነበረው ምን ይመስላል? የትምህርት ቤት የሚገባ መርሃ ግብር ምናልባትም በደርግ ስርዓት ወቅት መስረት ትምህርት እንዳሸለመው አይነት ሀገራችንን በተመሳሳይ ሊያደርግ ይችላል ብዬ አስባለሁ። እና በጣም ጠቃሚ ነገር ነው እና ያ መጎልበት አለበት፣ ተደራሽ መሆን አለበት። ምናልባትም በስፋት አሁን የሚታየው በከተሞች አካባቢ ይመስለናል። አርብቶ አደር አካባቢዎችንም ሌሎችንም አካባቢዎች ተደራሽ ቢደረግ እየተሻለ ነገር ይኖረዋል የሚል እምነት አለኝ። የቴክኖሎጂ አጠቃቀምን ለሁለተኛ ደረጃ ለማዳረስ የትምህርት ጥራትን ለማሻሻል እና በተለይም የተሟላ መሰረተ ልማት የትምህርት ግብዓቶች ያላገኙ የሀገራችን በገጠሪቷ የሚገኙ ሁለተኛ ደረጃ ትምህርት ቤቶች ለአብነት በውክልና ስራ በጉብኝት ወቅት የጅማ ዞን በዴዶ ወረዳ ደፍቀላ ሁለተኛ ደረጃ ትምህርት ቤት ከወረዳው 27 ኪሎ ሜትር እርቆ የሚገኝ ሲሆን በዚህ ትምህርት ቤት ከኮምፒውተር ከላብራቶሪ ጋር የማይተዋወቁ ተማሪዎች አሉ። እነዚህ ተማሪዎች የተሻለ ቴክኖሎጂ አማራጭ ካላቸው ተማሪዎች ጋር እኩል ተወዳዳሪ እና ተጠቃሚ ለማድረግ ከባለድርሻ አካላት ምን ይጠበቃል? እንደ ሚኒስቴር መስሪያ ቤቶ እየተሰራ ያለ ስራና ለወደፊት የተያዘ አቅጣጫ ካለ ቢብራራ ክቡር ሚኒስትር፣ ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ? እነዚህ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቅረብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እና ያለው ትምህርት ላይ ያለን ስብራት በአንድ ጀንበር ይጠገናል የሚል እምነት እርግጥ የለኝም። ብዙ ልፋት ብዙ ጊዜ እንደሚወስድ አምናለሁ። ሆኖም ግን ክቡር ሚኒስትሩ ባቀረቡት ሪፖርት ላይ አሁንም ድረስ የተፈጥሮ ሳይንስ ተፈታኞች 8.8 ፐርሰንት ብቻ እንዳለፉና በማህበራዊ ሳይንስ ደግሞ 23 ፐርሰንት ብቻ እንዳለፉ ነው የተገለጸው። እዚህ ጋር እኔ ጥያቄ ከቀረበው ሪፖርት እንደተረዳ ነው በብዙ ዘርፎች ብዙ ሪፎርሞች ተካሂደዋል፣ ብዙ ገንዘብ ወጪ ተደርገዋል፣ ብዙ ትምህርት ቤቶች በትምህርት ሚኒስቴሩም ሆነ በባለድርሻ አካላት ተገንብተዋልእና ተመጣጣኝ ነው ወይ ኢንቨስት እያደረግን ያለ ነው እየዘረጋን ያለ ነው ኢንፍራስትራክቸርና እያገኘን ያለነው ውጤት በጣም ትልቅ ልዩነት ነው እዚህ ጋር የምታየው። እና ይህንን ለማጠጋጋት እንደው በዚህ አይነት በዚህ ፐርስፔክቲቭ ውስጥ ታይቷል ወይ? እንደው ዝም ብለን ገንዘብ መዝራት በስልጠና መምህራን ብዙ ዘርፎች ላይ ያ ውጤት ለማምጣት ነው የምንሰራው። አሁን ግን ምናልባት ለሶስተኛ ጊዜ ሄደንበታል፣ ተመሳሳይ ውጤት ነው እየተገኘ ያለው። ምናልባት ከኔ በፊት የተከበሩት ዶክተር ደሳለኝ ያነሱት ጥያቄን አጽንኦት ለመስጠት የፈተና አሰጣጣችን የተማሪዎቻችንን የልጆቻችንን ክህሎት ነው ወይስ ሚሞሪያቸውን ነው የምንፈተነው? ነው ዕውቀታቸውን አንደርስታ ዋት ምንድነው አንደርስታንድ ያደረጉት የተረዱት ያወቁት ነው ወይስ ምንድነው የሸመደዱት? እኔ ምናልባት እዛ ጋም መፈተሽ ያለበት ነገር እንዳለ ይሰማኛል። በትምህርት ለትውልድ በርካታ ስራዎች የተሰራበት ሁኔታ እንዳለ ያሳያል። ልዩ ፍላጎት ያላቸው ተማሪዎችን በዚህ በትምህርት ለትውልድ ንቅናቄ ውስጥ ምን ያህል ተጠቃሚ ተደረጉ? ከዚህ አንፃር ሪፖርቱ ተካቶ ቢቀርብ የተሻለ ስለሚሆን እዚህ ላይ የተሰራ ነገር ካለ ተጨማሪ ነገር ቢሰራ ትኩረት ለምን መስጠት አልቻላችሁም? የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ ሴት የትምህርት አመራሮችን ከአንደኛ ደረጃ እስከ ከፍተኛ ትምህርት መዋቅር ውስጥ ባለው ብዛታቸውን ከማሳደግና ያሉትንም ከማብቃት አንጻር የትምህርት ሴክተር የሴት አመራሮች መፍለቂያ እንዲሆን በማድረግ ረገድ ምን እየሰራችሁ ነው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የሀገሪቱን የትምህርት ጥራት በቀጣይነት ለማረጋገጥና ውጤታማ ለማድረግ ሁለንተናዊ ጥረት እየተደረገ መሆኑን ገልጸዋል። ሁሉንም የሁለተኛ ደረጃ ትምህርት መምህራን በዚህ ዓመት አሰልጥነን እንጨርሳለን። አትሊስት የመጀመሪያ ዙር የምናደርገውን ማሰልጥን አሚዛት ኳይት ሲግኒፊካንት ሶ መቶ ፐርሰንት እንገባለን ማለት ነው ከሰላሳ ፐርሰንት። ያም ግን በቂ አይደለም። መሰጠት ያለበት ስልጠና አንዴ ብቻ ሳይሆን ተከታታይ የሆነ ስልጠና ይፈልጋል። በጣም ብዙ ነገሩ ነው የተበላሸው የትምህርት ስርዓቱና ያንን ለማስተካከል እንደዚህ እንደው በቀላሉ በክረምት የተወሰነ እንትን ሰጥተን ምንወጣው አይደል? አዎ። በክረምት ስልጠና ዘንድሮ ያደረግነው ከሌላ ጊዜው የሚለየው እንዲሰለጡ የፈለግነው በሚያስተምሩት ትምህርት ነው። ዘንድሮ ደግሞ የመረጥ ነው። ባለፈው ክረምት የሰጠነው ዋና ዋና ኮር ትምህርቶች በሚባሉት ከቋንቋ፣ እንግሊዘኛ፣ ሂሳብ፣ ኬሚስትሪ፣ ባዮሎጂ ነኝ መሰረታዊ የሚባሉት ትምህርቶች ላይ ያለውን የመምህራን ብቃት ከፍ ማድረግ ነው። አሁን በቀሩት ትምህርት ቤቶች ነው በዚህ ዓመት የምንሰጠው። እሱን ካደረግን ትንሽም ሳይን እያየን ነው። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ ሶ በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያሉ። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም። በሲቪል ሰርቪስ እስኬል መሰረት የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ እስኬል አልወጣለትም። ደሞዝ ላሻሽል እንኳን ብትል ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል። ትምህርትን ወይም መምህርነትን ተመልሰን የተከበረ ሙያ እናድርግ። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳትስፋክተሪ ስራ አለ ብዬ አላምንም። ዕድሜ ልኬ ነው ኖርኩት። አስተማሪ ሆኝ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም ሀብታም ለመሆን አይቻልም። ግን በቂ ደሞዝ ተከፍሏቸው ራሳቸውና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ ከጥቂት ዓመታት በፊት የነበረው የትምህርት ስርዓቱ ስብራት አሉታዊ ተጽዕኗት አሳድሯል ያሉት ፕሮፌሰር ብርሃኑ ነጋ ችግሩን አይተን ለመቅረፍ ጥረት ካደረግንና ተማሪዎችም ጠንክረው ትምህርታቸውን ከተከታተሉ መፍትሄው ቀላል መሆኑን ነው ያስረዱት። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራነው በሽታ ነው፣ ለረጅም ዓመታት የሰራነው በሽታ ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። ቢኮዝ ኢን ሰም ፕሌስስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነው። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ መስተዳደሮች የነሱ ብሔሮር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረው የመምህራን ችግር ነው። ቢኮዝ መምህራን ዋና አሰራቂዎች ነበሩ ፎር ሎንግ ታይም። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው። በማህበረሰብ ደረጃ ከታወቀ በኋላ አክቹዋሊ መፍትሄው ከባድ አይደለም። ሲሪየስ ማስተማር ነው። ሲሪየስ መከታተል ነው። ተማሪዎች እንዲማሩ ማድረግ በቃ ከአሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት የወከላችሁትን ሕዝብ ለማነጋገር በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። በመንግስትና በግል ትምህርት ቤቶች አሁን ባለው ነባራዊ ሁኔታ እየተሰጠ ያለው ፍትሐዊ ያልሆነ የትምህርት አሰጣጥ እንደ ሀገር ሌላ ተጨማሪ ችግር ይዞ ይመጣል የሚል ስጋታቸውን ለምክር ቤቱ በአጽንኦት የገለጹት የትምህርት ሚኒስትሩ የመንግስት ትምህርት ቤቶችን ለማብቃት ጥረት እየተደረገ ነው ብለዋል። እንደ አገር ችግር ውስጥ ኢንደ ሎንግረን ይከተናል ብዬ ከማስባቸው በሰዎች መካከል ያለ ልዩነት ትልቁ ልዩነት በትምህርት ላይ የምንሰጠው ልዩነት። እዚህ አገር ትምህርት ችግር ያለው የትምህርት ኢኒኳሊቲ ያለው ያለው በክልልና በአካባቢ አይደለም፣ በገጠርና በከተማ እንኳን አይደለም። በአብዛኛው በሀብታምና በደሃ መካከል ያለን። የሀብታም ልጆች የተሻለ ቦታ ብዙ ገንዘብ እየከፈሉ ያስተምራሉ። የደሃ ልጆች መንግስት ትምህርት ቤቶች ውስጥ ቁጭ ብለዋል። ለድሃ ትምህርት ቤት ተማሪዎች ፖሊሲ እናወጣለን። እቃ የለንም፣ ማስተማሪያ እቃ የለንም፣ ላቦራቶሪ የለንም እነኝም ተወዳደሩ፣ እንላለን። እኔ ይሄ ነገር አደገኛ ነገር ነው። ሪሊ በህብረተሰባችን መካከል አሁን ይሄ ሰላሳ ዓመት አርባ ዓመት ኖር አይደለም፣ በአካባቢ ምናምን አሁን የየትኛውንም አካባቢ ሀብታምና እንትን ብትወስዱ ልጆቹን የግል ትምህርት ቤት ነው የሚያስተምሩ። የመንግስት ባለስልጣን ብትወስዱ የግል ትምህርት ቤት ነው የሚያስተምሩ። ተነጣ ደሀ ነው መንግስት ትምህርት ቤት እያስተማረ ያለው እሱ ነው እየተጎዳ ያለው እሱ ደግሞ ለሀገራችን መጥፎ ነው ነው ምንለው። ስለዚህ ነው አሁን ዋናው ኮንሰንትሬሽናችን የመንግስት ትምህርት ቤቶችን ማብቃትና